እበልጣለሁ እኔ፣ እበልጣለሁ እኔ። ደግሞ ምን ሆኗቸዋል? ነፍስና ስጋ መስማማት አቅቷቸዋል። የምትኖሩት በአንድ ሰው፣ ስጋ ምን ነካሽ? ነፍስስ ምን አግኝቶሽ ነው? እስቲ ክርክራችሁ ጀምሩ፣ እኔ ምን እስማው ነገሩን ከስሩ። ዘፈን በጭፈራ ተዝናና ወገኔ፣ መዘጌትን ተው ፍጠን ለውሳኔ፣ እኔ ሰጣሃለሁ ደስታና እርካታ ቤቴ ክፍት ነው ጥዋትና ማታ፣ እያለች ስጋ በትዕቢት ጉራዋን ስትነፋ ነፍስ መናገር ጀመረች ስለ ሰማያዊ ተስፋ። ሐሰትና ተንኮል ልማዷ ነው ስጋ፣ የእርሷ ጊዜያዊ ነው አይቆይም ካንተ ጋ። አስመስላ መናገር ትችልበታለች፣ መልሳ ምትወስደው ሰላም ትሰጣለች። ነፍስም ስትመልስ ትሕትና እያሳየች፣ ስጋ ግን አፍጠጠች። ድምፅዋን አሰምታ መናገርዋን ቀጠለች። ሐሰት ሐሰት ነው ነፍስ የምታወራው ሁሌ ስለ ጭንቅ ብቻ ነው። አዳሜ እኔን ስማኝ ስላ ፈታ በል ጠጣና ተጫወት። ማሰብ ምን ይጠቅማል ከአሁኑ ስለ ሞት? ታዲያ ምኑ ላይ ነው ትርጉሜ? መኖር መብላት መጠጣት ነው እንዲሁም መጨፈር። ሰው ለማታለል ስጋ እየቀለደች እየሳቀች ነፍስ ግን በሥጋ በእጅጓ ዘነች። ለሥጋም አቁሚ አቁሚ በማለት መናገርዋን ቀጠለች። አቁሚ አቁሚ፣ ምን አለበት ሥጋ እኔን ብትሰሚ። እባክህ እባክህ ወዳጄ የሥጋህን ምኞት ከቶ አትፈጽም። ምክርና ትምህርቷ ጭራሽ አያድንም። ባዶጅ መምጣትህ እንዴት ዘነጋኸው? ራቆትህ እንደምትሄድ ለምን ስረሳኸው? ነፍስ በጣም አዝና እውነቱን ለሰው ስታስረዳ፣ ስጋ ገና ፈጠጠች በነፍስ ተናዳ። ዝምበይ ዝምበይ፣ አንቺው ዋላ ቀር መዝናናት መች ታውቂያለሽ ከጸንጸሎት በቀር። አዳሜ ስማኝ በሰዎች ልፊት ክብረ ክብር መስጠ አምሮበታል ተብለ እንዲነገርል በወርቅና በብር እኔ ነኝ ማስጌጥ። ስለዚህ ፍጠን ከእኔ ጋር ተጠጋ፣ ለምቾት ለደስታ የለም እንደ ስጋ። ስጋ በትምክት ሰው ለማታለል ስትፎክር፣ ነፍስ ግን ማሳሰብ ጀመረች መንፈሳዊ ምክር። ለምን ለምን እውነቱን እያወቅሽ ሰውን የምታስቺ? አውቅሻለሁ እኮ ያለኔ ትርጉም የለሽም። አፈር እኮ ነሽ አንቺ። ወዳጄ እባካዬም ስልህ እሷ እዚህ ትጥልሃለች። ትቻት ከሄድኩ መቃብር ትወርዳለች። የእኔ አካሄድ ግን የኔ አካሄድ ግን ሰማይ ታደርሳለች። ሰላምህ እንዲበዛ ተጠጋ ከኔ ጋር ነፍስ አይቀርምና መንገሷ በስጋ ያ ወሬ ከነፍስ እኔ ሥጋ በልጣለሁ። አዎ እኔ ስጋ በልጣለሁ። እንዴት ብሎ ከአንቺ ስጋ እኔ ነብስ በልጣለሁ። አዎ እኔ ነብስ በልጣለሁ። እኔ በልጣለሁ። እኔ በልጣለሁ። እኔ እኔ ጫሙ በቃ ታዛቢዎችም ተንጫጩ፣ ነገሩን ገርሟቸው ክርክሩን ለመፍረድ ፍጹም ተስኗቸው። ዳኛው ግን መረመረ ሁለቱን የሚሉት ውሳኔ ማሳለፈ እንዲህ በማለት ቅርንጫፍ ከግንድ ካልተጣበቀ ፍሬ አያወጣም፣ ይኸውናል የደረቀ ስጋም በመቃብር በስብሳ ትቀራለች። ነፍስ ግን ነፍስ ግን መቃብርን አልፋው ትሄዳለች፣ በላይኛው ቤትም አክሊል ታሰጣለች። አስቀድሞ አስቀድሞ በፊት ሰማያዊ ዳኛ በነፍስ በስጋ ሆኖ መካከለኛ ነፍስ ከመብል ሰውነትም ከልብስ ይበልጣል አለን ኢየሱስ ክርስቶስ ሰው ሰው ቢያስብ ኑሮ ለሁለቱም ነገር ለስጋም ለነፍስም በጣም ጥሩ ነበር ነፍስ ግን በእውነቱ ነፍስ ግን በእውነቱ በጣም ታሳዝናለች በተሸከማት ሁሉ ፍጹም ተረስታለች ማስበለስ ሲገባን እኩል መች ታየች አዎ ነፍስ ማስበለስ ሲገባን እኩል መች ታየች ስለዚህ ስለዚህ ስለዚህ ዛሬም ቢሆን ነገር ከሥጋ ነፍስ ትበልጣለች፣ በማለት ዳኛ መዝገቡንም ዘጋ። ክርኩርም በቃ የነፍስና ሥጋ ስለዚህ፣ ወገኔ አስተውል፣ ተመለስ። ፍልሚያው አያቆምም የሥጋና የነፍስ። ጠዋት ታይቶ ማታ ለሚጠፋ አትሞኝ ወዳጄ በሥጋዊ ተስፋ። ስለዚህ በላይኛው ሰማይ መኖሪያ እንዲኖራት ምግባር እየሰራ ነፍስን አስበልጣል።